ወዳጆችን ወዳሎቼ ሆይ ሰው ንስሐ ካልገባ ካልተመለሰ በኢየሱስ ክርስቶስ ደም ካልታጠበ የእግዚአብሔር መንግስት ወራሽ ሊሆን አይችልም። ኢየሱስ ክርስቶስ በአንድ ወንጌል ምዕራፍ አስራ አንድ አርባ ሶስት ላይ እንዲህ ብሎ ተናገረ፤ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ አለ። ሁሉም ሰው ይሞታል። በሲበተር ላይ ሁሉም አፈር ነህና ወደ አፈር ትመለሳለህ የሚለው ቃል በሕይወቱ ላይ ተግባር ያገኛል። ነገር ግን ሰዎች ሁሉ ቢያምኑበት የሚድኑበት አንድ የደህንነት መንገድ አለ፤ ከሞት በኋላ ሕይወት፣ የዘላለም ሰላም፣ የዘላለም ረፍት በኢየሱስ ክርስቶስ ይገኛል ስለዚህ ወገኖች ኢየሱስ ጌታ እንደሆነ በልባችሁ ብታምሩ እግዚአብሔር ከሙታን እንዳስነሳው ደግሞ በአንደበታችሁ ብትመሰክሩ ትድናላችሁ ሰው በልቡ አምኖ በአፉ መስክሮ ይጸድቃልና ስለዚህ ጆሮ ያለው ይስማ ልብ ያለው ልብ ይበል ከሰማይ ስማ ይወረደው ከቅድስት ድንግል ማርያም የተወለደው የሞተውና ከሙታን ሞትን አሸንፎ የተነሳው የእግዚአብሔር ልጅ ኢየሱስ ክርስቶስ ይወዳችኋል ኢየሱስ ሕይወት ነው ሌላ ሕይወት የለም ኢየሱስ መንገድ ነው ሌላ መንገድ የለም። ኢየሱስ አዳኝ ነው ሌላ መድኃኒት የለም። ለኃጢአተኞች መድኃኒት ሆኖ ከሰማይ የወረደው የእግዚአብሔር ልጅ ኢየሱስ ክርስቶስ፣ የሕይወታችን መልሕቅ፣ የዘላለም ቤዛ አዳኝ እሱ ብቻ ነው። ወንድሞቼ ሆይ የአዳም ዘር ሁሉ ኃጢአት አለበት። ማንም ኃጢአትን አልሰራውም ቢል ራሱን ያሰታል፣ እግዚአብሔርን ማሰተኝ ያደርገዋል። ነገር ግን አሁን ኃጢአትህን ብትናዘፍ ኢየሱስ ክርስቶስ ለኃጢአት እንደ ሞተ ልብ ታምንና ብትቀበል የዘላለም ሕይወት ታገኛለህ። አዋቻለን። የምስራች አለን፣ የሰላም ቃል አለን፣ የእውነት ወንጌል አለን። ኢየሱስ ክርስቶስ ይወጣቷል ለአባቶች፣ ለእናቶች፣ ለወጣቱ፣ ለስጋ ለማሽ ሁሉ እረፍት፣ ሰላም፣ ህይወት፣ መንገድ ኢየሱስ ብቻ ነው። ኢየሱስ ነው መንገድ። ኢየሱስ ነው ሕይወት። ኢየሱስ ነው ሰላም። ኢየሱስ ነው የዘላለም ብርሃን። ወንድሞች አጋታችሁ ስለምን ትሞታላችሁ? የሟችን ሞት አልወድምና ተመልሳችሁ በሕይወት ኑሩ ብሎ የእግዚአብሔር ቃል ይናገራል። የኃጢአት ደመወዝ ሞት ሲሆን፣ የእግዚአብሔር የጸጋ ስጦታ ደግሞ በልጁ በኢየሱስ የዘላለም ሕይወት ነው። ስለዚህ ማንም ሰው ኢየሱስን ቢቀበል፣ ኢየሱስን የሕይወቱ ጌታና አዳኝ አድ በልቡና በሕይወቱ ላይ ቢሾም ዛሬ ከኃጢአት የመዳን የመጽረቅ ሙሉ ስልጣንና መብት አለው። ኢየሱስ ክርስቶስ ይወዳቸዋል። ወጣቶች ኢየሱስ የሞተው ላንተ ነው። ውድ በሞጆ ከተማ የምትኖሩ ወገኖቻችን ኢየሱስ የሞተው ለእናንተ ነው። ኢየሱስ የተሰቀለው ለአንቺ ነው። እርቃኑን በእኛ ሳያፍር የኃጢአተኞችን ኃጢአት ይዞ በቀራኔው መስቀል ላይ ይርቃኑን በቀራኔው አደረልን እኛ የኃጢአትና የሞት ሥልጣን በእኛ ላይ እንዳይሰለጥን እርሱ ሞትን ሊያሸንፍ የኃጢአትን ኃይል ሊሰብር ስለ እኛ ይህማም